ሰላም ሰላም የማርያም ወዳጆች ዩቲዩብ ተከታታዮች እንደምን ዋላችሁ እንደምን አመሻችሁ እንዴት ናችሁ ሰላም ናችሁ ዛሬ ያመጣውላችሁ ቪዲዮ ደግሞ ጠንቋይ የሴት ጠንቋይ የሚል ቪዲዮ ነው ያመጣላችሁ አስጠንቋይ ደግሞ ወደ ጠንቋይ ቤት ትሄዳለች እስቲ ቪዲዮውን ተከታተሉት መልካም ቆይታ

እናቴ በዚህ በእርሶ መጀን በርሶ መጀን በእርሶ መጀን እነዚህ በቅቻለሁ። አሁን ግን የጎደለኝ ልጅ ብቻ ነው እናቴ፣ እሱ እንድታደርጊልኝ ይፈልጋለሁ። ተረጋጊ ተረጋጊ፣ ቁጭ ተቀመጭ። ምን ምን እግር ጣለሽ ሁሉ ነገር ሞት ሆንኛል። አሁን ግን ምፈልገው ልጅ ነው ልጅ እንድትሰጭኝ ይፈልጋለሁ። ይሄ ለ ከለማዊ ጠፍቶት ነው

ከረማይ አቃል ልጅ እንደሚል ትፈልጊ። ከረማይ በአንቺ ላይ አድሮ ዛሬ የሆነ ስራ ይሰራል፣ ልጅም ይሰጥሻል። ለይጣኑን ጨምሪ።

ግን ይህንን ለማግኘት ማለት ነው ከአንቺ የሚጠበቅ ነገር አለ። ኧረ ምንም ይሁን ምንም አደርጋለሁ፣ ምንም አደርጋለሁ። ቆይ ቆይ ቆይ፣ ከተማይን አትረብሽ፣ እሱ ጋር እየተነጋገርኩ ነው። አሁን አንቺ ቆንጆ ልጅ ትወልጃለሽ

ባለ ሀብት ባለ ጸጋ የሚያደርግሽ የሚጦርሽ ልንጅ ትወልጃለሽ። አመሰግናለሁ። እሱ እንዲሆን ነው የምፈልገው። አምሰግና። የመጣሽ ከረባይን መገበር ብቻ ነው ከአንቺ የሚጠበቀው፣ ማገልገል፣ እሱ ለእሱ መገዛት። አቾኪ ልጄ ተረጋጊ፣ እሱን አዳምቲ። እኔ ማድረግ ያለብኝ ነገር ካለ ሁሉን አደርጋለሁ። እኔ ከማድረግ ወደኋላ። በጣም ልጅ እፈልጋለሁ። ለእሱ መገዛት አለብሽ።

እሺ፣ እሺ፣ እገዛለሁ። እኔ እገዛለሁ፣ እኔ በፊትም ብያለሁ እገዛለሁ፣ አሁንም ወደ ፊትም እገዛለሁ። እና እንደነገርኩሽ አንቺ ለሱ መገዛት አለብሽ ብዬሻለሁ። እና ከአንቺ የሚጠበቀው አሁን ከረማዊ እንደነገረኝ ከረማዊ ከአንቺ ጋር መተኛት ይፈልጋል። እንዴት ይሆናል? እንዴት ሊሆን ይችላል? እንዴት ትጠራጠሪያለሽ? መንፈሴ አብት ሰጥቶሻል አይደል

በሀብት ላይ ሀብት ሰጥቶሻል አይደል? እንዴት ይሄን ማድረግ ያቅቷል? መንፈስ ትጠራጠሪያለሽ እንዴ? እሱ ነው ማይዛ ተኝ ብሎሻ ተነሽ

መቷል አሁን አንቺ ጋር የሚያደርግበት ሳት ደርሷል። መንፈሴ ውጭ እያለኝ ነው። በከከረማን ጋ እንዴት ነበር ቆይታው

ከረማን እንደሚነግረኝ ከሆነ ከረማንን አላስደሰሹም። በአንቺ ደስተኛ አይደለም። በቃ በቃ በቃ አትረብሹ፣ እያወራን ነው

ረማ እንደሚነግረኝ ከሆነ ቆንጆ መንታ ልጅ ትወልጃለሽ። ለጌታሽ ተገዢ

በይልመናሽ እንዲሰምር በነበርሽበት ቦታ ተኝ።

አሁን በኋላ ማጸነሽም የተባረከ ይሆናል። መንታ ልጅን ተወጃለሽ። እሺ

አሁን ልጅ ታገኛለሽ ካራማ እንዳታስቀይሚው እሱን ካስቀየምሽ እኔን ታስቀይሚኛለሽ እሺ